አሰብ ወደብ ዓለምን ለሁለት ከፍሎ ያከራክረዋል። አንደኛው ቡድን አሰብ ኤርትራ ነው፣ ኢትዮጵያ አይገባትም ሲል፣ ሁለተኛው ቡድንና በቁጥር የሚበዛው አሰብ ኢትዮጵያ ነው፣ አሰብ ብቻም አይደለም ራሷ ኤርትራ ዛሬ በምናውቃት መልኳ ምንም ሳይቀነስላት፣ እንዲያውም ከዚህም በላይ ተጨምሮ የኢትዮጵያ አካል ነች ሲሉ ይከራከራሉ። አሰብን ይገባኛል ብለው ወደ ቧላ ለመጠቅለል ገመድ የሚጓተቱት ሁለቱ ሀገራት ኢትዮጵያና ኤርትራ ከሰሞኑ ደግሞ የሞቀ ክርክር ላይ ናቸው። ከክርክርም አልፎ ሁለቱ ሀገራት ወደ ጦርነት እንዳይገቡ በርካታ ሀገራት ስጋታቸውን እየተናገሩ ነው። እኛም ታሪክን እያጣቀስን የአሰብን ማንነት እንነግራችኋለን። ቻናሉን ሰብስክራይብ በማድረግ የቤታችን ቋሚ ደንበኛ ትሆኑ ዘንድ ተጋብዛችኋል። አሰብ ወደብ ብቻ አይደለችም። በየዓመቱ ከፍተኛ ቱሪስት ወደ አሰብ ይጎርፋል። በማዕድናትም የበለጸገች ናት። የተፈጥሮ ጋዝ፣ ነዳጅ፣ ማንጋዚን እና ሌሎች የመሳሰሉት ማዕድናት ይገኙባታል። የዓለም ሰባ ፐርሰንት የንግድ ዕቃዎች የሚተላለፉበት እጅግ ስትራቴጂካዊ ቦታ ቀይ ባህር አሰብ ወደብንም ይዟል። በቀይ ባህር አሜሪካን ጨምሮ በርካታ ሀገሮች ያንዣብባሉ። አረቦችም ከብዙ ጊዜ ጀምሮ ብቸኛ የቀይ ባህር ተቀናቃኛቸው የነበረችውን ኢትዮጵያን ከባህሩ አካባቢ አግልለው ቀይ ባህርን የአረብ ሐይቅ ለማድረግ ሲታገሉለት የነበረውን አላማቸውን አሳክተው በአብዛኛው ቀይ ባህር የአረብ ሐይቅ ሆኗል። ኢትዮጵያ የባህር በር ባለቤት እንደነበረች በመጀመሪያው የታወቀውም በሁለተኛው መቶ ክፍለ ዘመን እንደተጻፈ የሚገመተው ፐርፕሌስ ኦፍ ህ በተሰኘው መጽሐፍ ላይ የአክሱም መጠነ ሰፊ ንግድ በዋነኛውን የባህር በረዋ በአዶሊስ በኩል ከተቀሩት ሀገራት ጋር ንግዷን ታቀላጥፍ እንደነበር ያትታል። ኮስሞስ የተባለ ጸሐፊ ክርስቲያን ቶፖግራፊ በሚለው መጽሐፍ አዶሊስን መጎብኘቱንና በጊዜ የነበረው ንጉሰ ነገስት አጼ ካሌም እንደነበር፣ ንጉሱም የዳበረ የባህር ኃይል እንደነበረው ቀይ ባህርም ተሻግሮ የመንና ደቡብ አረቢያን የሚቆጣጠር እንደነበር ጽፏል። ዶክተር ያዕቆብ ሀይለ ማርያም አሰብ የማናት በሚለው መጽሐፋቸውም ሻቢያ በጦርነቱ ደርግን አሸንፎ ኤርትራን በተቆጣጠ በተፈጠረ ጊዜ አሰብንም ከኤርትራ ጋር ህገወጥ በሆነ መንገድ ጠቀለለም በኢህአዲግ ቡራኬም አሰብን የኤርትራ አካል በማድረግ ኢትዮጵያ ለዘመና የተጠቀመችባቸውን የባህር በሮች ተነጥቃ በአለም ከፍተኛ ህዝብ ቁጥር ያላት ወደ ባልባ ሀገር ሆነ ችላሉ በተጨማሪም በኢትዮጵያ ድንበርና በባህሩ መካከል ያለው ስልሳ ኪሎ ሜትር በአለም በአንድ ሀገርና በባህሩ ያለው ርቀት በጣም አጭሩ ለመሆን በቃ ብለው ጽፈዋል በኤርትራና በኢትዮጵያ መካከል የተደረገው ጦርነት ተጠናቆ ህዝቡ ስለ አሰብ ጉዳይ የሞቀ ውይይት በሚያደርግበት በአንድ ወቅት የቀድሞው የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ አሰብ የኤርትራ ሉዓላዊ ግዛት መሆኑን በኢትዮጵያ ቴሌቪዥን ቀርበው የኢትዮጵያን ህዝብ ቁርጥህን ወቅ ብለውት ነበር። ወደብ እንኳን እንደ ኢትዮጵያ ግዙፍ የሆነች ሀገር ቀርቶ ለትንሿ ቫቲካን ሲቲ ቢሆንም አስፈላጊ ነው። አሰብ ወደብ ኢኮኖሚያዊ ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ጠቀሜታዎቹ የጎላ ነው። እንደ ማሳያነት ወታደራዊ ጠቀሜታዎቹን ስንመለከት በባህር በኩል አድርገው የሚመጣ ወራሪ ኃይል ለመመከትና እዚያው ባህር ውስጥ ማስቀረት ከመሬት ውጊያ የቀለለ ለመሆኑ የጦር ስልት ታዋቂዎች ይናገራሉ። ወደብ አልባ ሀገር ለመውረር በወደብ በኩል ገብቶ ወደ ተወራሪው ሀገር ለመዝለቅ በየብስ አድርጎ ከመሄድ በባህሩ በኩል የቀለለ መሆኑን እኒሁ የጦር ስልት ታዋቂዎች ይናገራሉ። ኢትዮጵያ በተደጋጋሚ ጠላቶቿ በቀይ ባህር በሚገኙ የባህር በሮቿ በኩል አድርገው ገብተው የሀገሪቷን የሰሜን ክፍል በመያዝ ወደ መሀል ሀገር ዘልቀዋል። የእንግሊዙ ጀኔራል ናፒየር አፄ ቴዎድሮስን ለመውጋት ወደ ኢትዮጵያ የገባው በዚህ ወደብ ነው። ኢትዮጵያ ከኤርትራ ጋር በጠላትነት እስከተፋጠጠች ድረስ አሰብ የጠላት መርከብ ማረፊያ ሆና የጦር አውሮፕላኖች ከመርከቦች ወይንም ከወደቡ እየመጠቁ ተነስተው መሀል ኢትዮጵያን ለማጥቃት ይችላሉ። ወይም ጠላት ጦሩን አሰብ ላይ አስፍሮ ወደ ኢትዮጵያ ለመዝለቅ መቼ የሆነ በኢትዮጵያ ድሃ ገበሬ ሀብት የተገነባ ጥሩ መንገድ አለም። ኢትዮጵያ በምጽዋ ጠንካራ የባህር ኃይል ገንብታ የአያሌ የጦር መርከቦች ባለቤት ቤት በመሆን የኢትዮጵያ የጦር መርከብ ቀይ ባህርን እያሰሱ እስከ ሜዲትራሊያንና ህንድ ውቅያኖስ ድረስ ይዘልቁ የነበሩም እንደ ዛሬ ኢትዮጵያዊነት በዘር በማይመነዘርበት ዘመን የመጀመሪያ የጦር መርከብ ስሙ ዘራይ ድረስ ይባል እንደነበር መዛግብት ያስረዳሉ። ዛሬ ሁኔታው በሙሉ የተገላቢጦች ሆኖ አሰብ የነበረው የባህር ኃይሉ ቅርንጫፍ ጣቢያ በኤርትራውያን እጅ ወድቆ እንደ ጥንቱ አሰብ የኢትዮጵያን ለማጥቃት ዋነኛ መግቢያ በር ልትሆን እንደምትችል መገመት አያዳግትም። አንድ የአፋር ተወላጅ ታሪክ ጸሐፊ ስለ አፋር ህዝብ ታሪክ ሲጽፉ በአስራ ስድስተኛው ዓመት አካባቢ ኢትዮጵያ በቀይ ባህር ዙሪያ የበላይና ቱኒዛ እንደነበር እና ይዞታ ሚዞታ እንደነበራት ያንድ በአረበኛ የተጻፈ ካርታ ያረጋግጣል ብለዋል ጸሐፊው። ካርታውን ሲጠቅሱ በአረበኛ የተጻፈ ካርታ ነው። በዚህ ካርታ ላይ ኢትዮጵያ ተብሎ የተሰየመው ግዛት በቀይ ባህር ዙሪያ ያሉትን የቤጃ ህዝቦች ምድር፣ የህበብና የበለው ህዝቦችን ምድር እንዲሁም በአፋር ግዛት ከዳላ ደሴቶች እስከ ዘይል አድረስ ያለውንና ከዚያም ያለውን የሶማሌን ግዛት ያጠቃልላል ሲሉ ጽፈዋል። ፕሮፌሰር መስፍን ወልደማርያም ታዲያ የተሰኙ ጣሊያናውያንን ካምረር የተባለ ዊ ጸሐፊ እና ሌሎችም የውጭ ሀገር ጸሐፍትንና አገር ጎብኚዎችን በዋቢነት ለመጥቀስ የጥንታዊ ኢትዮጵያ የምስራቅ ወሰን ቀይ ባህር እንደነበር ማረጋገጣቸውን አስምረውበታል። ፕሮፌሰር መስፍን ወደ ሀገር ምንጮች በመመለስ በምሳሌነት የአጼ አምደ ጽዮን፣ የአጼ ግላውዲዮስ፣ የአጼ ሰርጸ ድንግልና ሌሎችም ዜና መዋዕሎቻችን በማመላከት የኢትዮጵያ የምስራቅ ወሰን ቀይ ባህር እንደነበር ይገልጻል። የዛሬቱ ኢትዮጵያ ከአክሱም ጀምሮ ሳይቋረጥ አንዱ ሥርወ መንግስት ከሌላው እየተወራረሰ የወረደች ሀገር ናት። ኢትዮጵያ የሰሜን ግዛቶቿና የባህር ጠረፎቿ በአስራ ስምንት ሰማንያ ስምንት አመተ ምረት በቱርኮች፣ በግብጾች፣ በጣሊያኖች እና በፈረንሳዮች ሴሪያ ከተያዙባት ጊዜ ጀምሮ የባህር በሮቿን ለማስመለስ በየጊዜው የተፈራረቁ ነገስታት ያለምን ህብረተሰብ ከመማጠን እና ሁለገብ ትግል ከማድረግ የቦዘኑበት ጊዜ የለም፣ ከኢህአዴግ መንግስት በስተቀር ከአጼ ቴዎድሮስ ጀምሮ አጼ ዮሐንስ፣ አጼ ምኒልክ፣ ንግስተ ነገስታት ዘውዲቱ እና አጼ ኃይለስላሴ ሁሉም የባህር በር ማስመለስ እና ከውጭ ግንኙነታቸው ፖሊሲ ግዙፍና ቀዳሚውን ቦታ ሲዘውት ነበር ማለት ይቻላል። የጊዜው ወታደራዊ አስተዳደር ደርግም በሻቢያና በኢህአዴግ በጦርነቱ ሊሸነፍና ኤርትራ ኤርትራም ገለጠል እንደምትችል ከተረዳ በኋላ ኢትዮጵያ ወደብ አልባ እንዳትሆን የበኩሉን ጥረት አድርጓል።